እናመሰግናለን ኤፍሬም ጌታቸው በኤልኤም ሁለት ተወክሎ የጋሽ ጥላሁን ገሠሠን ወጣቷን ወይም ይቻ አጋጣሚ ነበረ ያቀረበልን። ቀደም ሲል መግቢያችንን እንግዲህ በጋሽ መራዊ ስጦት መታሰቢያ ስለ ስራዎቻቸው ስለ አበርክቷቸው የተወሰነ ነገር ብለን ነበር የጀመር ነውና የዜማና የግጥም ችሎታ እንዲሁም ደግሞ አቀናባሪም እንደነበሩ እናስታውሳለን። እሳቸው ደግሞ ለጋሽ ጥላሁን ለየት ያለ ፍቅር ነበራቸው። ጋሽ ጥላሁንን ከ15 ዓመቱ ጀምሮ ያውቁት ነበርና ጋሽ ጥላሁን በስለተ ወቅቶ ሆስፒታል የገባበት አጋጣሚ ነበረ። የዛን ጊዜ በጣም ከባድ ሐዘን ውስጥ ነበሩ። በጣም ደንግጠው ነበረ። ከዛም የሆነ ቀን ቤታቸው ቁጭ ብለው ዜና እያዳመጡ እያለ የጋሽ ጥላሁን እንደተሻለው እና ወደ ሙዚቃ ስራው መመለሱን ይሰማሉ። በዚህም በጣም ደስታ ይሰማቸው እና ግጥም ጻፉለት፣ ለጋሽ ጥላሁን ማለት ነው። ግጥሙ እንደሚከተለው አጠር አድርጌ ያቀርባለሁ። የዘፋኞች ንጉስ ፍቅርን የታደልከው አርባ ዓመታት ሙሉ ህዝብን ያስደሰትከው እንኳን አተረፈህ ጥላሁን ገሠሠ ዳግም ልደትህ ነው ልደትህ ታደሰ የሚል ሙዚቃና ግጥም እንዲሁም ደግሞ ቅንብሩንም ሰርተው በብሔራዊ ቲያትር ኦርኬስትራ ጋር ልምምድ አድርገው ነበር። ነገር ግን ሙዚቃው ሳይቀርብ ቀርቷል። ይህም ደግሞ በስራ አስኪያጁ በመከልከላቸው ነበር። ነገር ግን ለጥላሁን ያላቸውን ፍቅር በዚህ መልኩ ገልጸው ነበረ። ጋሽመራዊ ስጦትን እጅግ አድርገን እናመሰግናለን። ዳኞች ምን ይላሉ? ነጥብና አስተያየት። እናመሰግናለን። እንዴት ነው? እንደዚህ ነኝ። ዛሬ በጣም አልተደሰትኩም በጣም አልተከፋሁም። አቨሬጅ ፐርፎርማንስ ነገር ነው። እርግጥ ነው በጣም ጥሩ ጥሩ ቦታዎች አሉ። ለምሳሌ ይሄ ወደ ላይ ያለው የዜማ ክፍል ላይ በቃ በደንብ ልብ የሚያርስ አይነት አዚያዚያም ሰምቻለሁኝ። የላይኞቹን የዜማ ክፍሎች ወይም ይሄ በጣም ወደ ላይ ያለውን ክፍል በጣም በቆንጆ ሁኔታ ነው የተወጣው። ፍሬዝ አደራረግህ ዛሬ በጣም ቆንጆ ነበረ። ረጃጅም የዜማ ሀረጋትን የምትሄድበት ትንፋሽ ሳትስብ በመሀል ምናምን እንደሱ አይነት ስትራክቸር ያለው ፓርት ላይ በጣም በጣም ግሩም ነበረ። ትንሽ ቅር ያሉኝ ነገሮች ብናገር አንዳንድ ቦታዎች ላይ የዜማ ነገሮችን ትንሽ ወደ ራስ መንገድ ለመቀየር የሞከርካቸው አሉ እና ትንሽ አልተስማሙኝም። መቀየር እና በረታታለን። አደለም? እንደዛ እንዲሆን ነው የምንፈልገው። ይሄ ቫሊው አዳርጉ ምናምን ከምንለው ነገር አንጻር ማለት ነው፣ ግን ከነበረው ላይ ውበቱን ከፍ ማድረግ ስንችል ነው እንጂ ዝቅ የሚያደርግብን ከሆነ ትንሽ፣ እሱ ፓርት ላይ የተቀየሩት የዜማ ክፍሎች ትንሽ ስሜት አልሰጡኝም። ሙዚቃው ደግሞ ከላይ በሚደግምበት ሰዓት ስትገባ ትንሽ መንገጫገጭ የነበረበት ፓርት ላይ ያንተ ችግር አድርጌ ያልወሰድኩት እሱን መግለጽ ስለፈለግኩኝ ነው። እንደውም ጥሩ ነው፣ እዛ ጋር አንተ ነገሩን ማኔጅ አርገኋል። ትንሽ መንገጫገጭ ነገር ነበረ፣ እንደውም አንተ ለእኔ እዛ ጋር ማኔጅ አርገህልኛል፣ ጥሩ ነው። ግን ምንድን ነው ይመስለኛል፣ ጋሽጥላ አሁን የዘፈነውን አዘፋፈንና የተሾ ማሰግድን የተቀላቀለ ነገር ነው ስሰማኝ ነበረ። የሁለቱ ኮምቢኔሽን የሆነ ቦታ፣ የተሾ ማሰግድ እንደውም ብዙ ኢንፍሉዌንስ ያለው የእሱ ነገር ነው ይመስለውና አለ የለኝም። ግን እኔ የጥላሁንም የተሾመ አሰግድን ሳይሆን የኤፍሬም ተወዳዳሪ ኤፍሬምን ስፈልግ የነበረው ና እዛ አይነት ኮንፊዥን ውስጥ ነበርኩኝ። ወደዛም ትሄዳለ፣ ወደዚህም ትሄዳለ። አንተን ሉዝ አደረኩኝ መሀል። ከዛ ውጭ ግን ቴክኒካሊ ከቅኝት ጋር በተያያዘ በጣም ግሩም ነበረ። ኦልሞስት በጣም ጥቂት ቦታዎች እንደው የማይሰሙ የማይረብሹ አይነት የቅኝት ችግር ነው እንጂ የነበረው በጣም በጣም ግሩም ነበር ከቅኝት አንጻር እና ብዙ ነገሮች ያው ጥሩ ናቸው። ቅር ያለኝን ነገር ብቻ ልናገር ብዬ ነው። ትንሽ አይደንቲቲን እንዳታጣ ሁሉ ጊዜ እንደምንለው አንተ በጣም የራስህን አይደንቲቲ መገንባት የቻልክ ተወዳዳሪ ነህና ዛሬ ግን እንዳልኩ ነው በሁለቱ መሀል ስትዋዥቅ ነበር፣ አለየልኝ። ምን እኔ ራሴቱ ጋር እንዳለ ትጠኝሽ። እሺ ኤፍሬም እንዴት ነህ? የጋሽ ጥላሁን ገሠሠን ወጣቷ የሚለውን ዜማ ነው ይዘህ የመጣኸው። ዘፈኑ በጣም በጣም ቆንጆ ዘፈን ነው። ለአንተ በተለይ አይነት ጉሮሮ ላላቸው ሰዎች በደንብ አድርጎ መፈተን የሚችል ነው መፈተሽ የሚችል ነው። ምን ይሰጣል እድል ደግሞ፣ አሁን አንተ ዛሬ የሆነ ቫሊው አድ ለማድረግ የሞከርካቸውን ነገሮች እድል ይሰጣል። ዜማው በደንብ እንትን ነው፣ ክፍት ነው። በደንብ አድርገህ ራስህን ማሳየት የምችልበት ዜማ ነው። በተወሰነ መልኩ የጨማመርካቸው ነገሮች መካከል ላይ ደስ ያሉኝ ቦታዎች አሉ። አበባዬ የሚለው ቦታ ጋር ያለው ደስ ብሎኛል። ከዛ ግን አብዛኛው የጨመርካቸው ነገሮች እርክርኩ፣ ማለት ይሄ የቅላጼ ነገሩ በዛና ና የዜማውን ቅርጽ አንዳንድ ቦታ እየቀየረው ነበረ። ስለዚህ እንዲ ለማሳመር፣ ለመቀየር ስትሞክር ምን ያክል ድረስ መሄድ እንዳለብህ በደንብ ልታስብበት ይገባል። የዘፈኑን ዋና ቅርጽ የሚቀይረው ከሆነ እያስዋብከው ሳይሆን እንትኑን እያጣ ነው ማለት ነው አይደንቲቲውን ስለዚህ እንደዛም ሳይሆን ይሁን የሆኑ ቦታዎች ውበት ለመጨመር ያክል ያንተን ያንተን ክህሎት ለማሳየት ያክል ቀይር እንጂ ይሄን ያክል ብዙ ባት ገባበት ጥሩ ነው በዜማው በራሱ ቆንጆ ትልቅ ዜማ ስለሆነ ማለት ነው ስሜቱን ለማጋባት እየሞከርክ የነበረው ነገር በጣም ጥሩ ነው አንድ ነገር የአሁኑ ዘፈን ላይ ያየሁት ያ በጣም እንዲ ኮንፊደንስን ዛሬ ላይ ያየሁት ትንሽ እንትን አለብኝ። ስሜቱን በደንብ እንዳታሳይ አረገብኝ። ያ በጣም በራስ ተማምነን የምንመጣበትና ና እንዲ ይሄ የኔ መድረክ ነው በቃ ብለህ እኛን የምታሳምነውን ነገር እሱ ላይ ክፍተት ነበረበት። ና እነዚህን ነገሮች ጥንቃቄ አድርግ፣ በጣም ስለገባህበት ይመስለኛል። እዚጋ ኮንፊደንስ ያሳጣ ብዙ ነገሮች ስለጨማመርክበት፣ ምን ይሉኝ ይሆን ወይም ደግሞ በደንብ አልዘፈንኩትን ብለህ ራስን አሳምነ ከነበረ እንዲህ አይነት ነገር ድረስ እስኪያስገባ ያስገባ እንዳይሆንበት ጥንቃቄ አድርግ እሺ። በተረፈ በጣም ያው እንደ ሁሌውም ብዙ ነገሩ ጥሩ ነው። ተጠንቀቅ፣ ለምትጨምረው ነገር ለማለት ነው። ዘጠኝ ሺ ስምንት መቶ እኔ ጥሩ ነው የተሰማኝ። አንደኛ በራስ ድምፅ ሁሌ የምዘፍነው ነገር በራስ አቀራረብ፣ ዛሬ ደግሞ ዜማውንም በዚህ አይነት ድፍረት፣ በጣም ረዥም ዓመት ጆሯችን ውስጥ የቆየን ዜማ በዚህ መንገድ ማቅረብ በጣም ቀላል ነገር አይደለም። ምናልባት ከብሩክ ጋር ምስማማው ወደ ጋሽ ተሾመና የጋሽ ጥላሁን ተቀላቀለብህ ያለው ነገር እኔ ደስ ነው ያለኝ። እንደውም ተቀላቅሎብህ የራስ ዜማ ነገር ነው ያደረገው፣ በቃ የራሱ ዜማ እስኪመስል ድረስ ደስ ብሎኛልና፣ ዜማውን በቃ በጣም ቴክኒክ ምናምን በጣም ነው የወደድኩት። እኔ እንደዚህ አይነት ዘፈን ምንድነው ችግሩ፣ በጣም ትንሽ ረቀቅል አድርገው ሲሉ በጣም ብዙ ጆሮች ውስጥ ያለ ዳኛ የማያስፈልገው ተመልካች ምንም ሊተቸው የሚችል ነው። ከባረጅም አመት ድሮ አይታለ ህብረት ትርኢት ላይ በጣም ለተደጋጋሚ የሚለቀቁ ዘፈኖች አሉ። እንግዲህ ዛ ደረጃ ና ለቅ እድሜን እንጂ እኛ ውስን ዘፈኖች አሉ ና እያንዳንዷን ቅላጼ ሙዚቀኛ እንኳን ሳይሆን ጆሮ ውስጥ አለ ና ይሄንን አንስተ እኔ በጣም ነው የገረመኝ። አንዳንድ ፋልሴቶ የሚመስሉ አርቲፊሻል ድምጽ የሚመስሉትን ነገር የሄድክባቸው ቴክኒኮች ምናምን በጣም ነው የሚደነቀው። እኔ እንደም ብሮክ በጣም ያደንቀዋል ብዬ ነበረ ያሰብኩት። አልወደድኩትም፣ አልወደድኩትም ኤፍሬም በነገራችን ላይ ያው ዘፈን ቴስት ነው። አንዳንዱ ሹሮ የሚወዳለ አንዳንዱ ፓስታይ የሚወዳለ። ስለዚህ አንተ የምትልከው ጆሮችን ላይ ሲቀርብ ላይጠመንም ሊጠመን ይ ይህ መቀበል አለብን እና ሌላ ደግሞ ማድነቅ ል ኩልል ያለ ድምጽ ጽድት ያለ በጣም ለምን ይህንን ሳላደንቅ ማለፍ አልፈልግም። ሌላ ግን ብዙ ጊዜ ማነሳው ክሬሽንዶና ዲክሬሽንዶ የምንለው ነገር የሙዚቃ የሂሳብ ስሌት ላይ ያለው ይሄ ይበልጣል ያንሳል የሚሉ ምልክቶች አሉ አይደል? ሙዚቃ ከዚህ በፊትም ብያለሁ። ኢንስትሩመንት ላይ ማለትና ድንገት በቃ ከፍ እያለ የሚሄደውና ድንገት የምትጮሆ ነገርና ያ ባላንስ ነው። ትንሽ እኔ ዝቅ በጣም ይልና አንድ የምትጮሆ ነገር አለ አይደል? እሱን ባላንስ ብታረጋ በቃ የሚሰማኝ ነገር ጥሩ ነው። እንደዚህ አይነት ፈተና መምጣቱ እኔ 9910 ጨምሬ ያለሁ እና መሰግናለን።